ኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤም ሲሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ፣ 432 ሺህ ብር ቅድመ ክፍያ ጀምሮ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 ዛ በኢራንና እስራኤል መካከል ለረጅም ጊዜ ሲብላላ የቆየው የሻከረ ግንኙነት ዛሬ ወደ አዲስና እጅግ ያደገኛ ፍጥጫ ምዕራፍ ተሸጋግሯል። ሌሊቱን ሁለቱም አገራት ከፍተኛ የአየር ላይ ጥቃቶችን እርስ በእርሳቸው ሲፈጽሙ ያነጉ ሲሆን የኢራን መንግስት ቴሌቪዥን ጣቢያ ሳይቀር በቀጥታ ስርጭት ላይ ያለ የዚህ ጦርነት ሰለባ ሆኗል። ዛሬው ሌሊት ጥቃት ቀደሙት ፍጥጫዎች ሁሉ በበለጠ ሁኔታ የከባድና አዳዲስ ገጾችን ያሳየ ነበርም። ኢራን እስካሁን በጦር ሜዳ ተጠቅማቸው የማታቃቸውን ፋታ አንድ የተሰኙ ሃይፐርሶኒክ ሚሳኤሎችን በእስራኤል ላይ ስትተኩስ ማደሯን የተለያየ የዜና ምንጮች ዘግበዋል። እነዚህ እጅግ ዘመናዊና ለመጥለፍ አስቸጋሪ እንደሆነ የሚነገርላቸው ሚሳኤሎች በእስራኤል ወታደራዊ ተቋማት፣ በተለይ የአየር ኃይል አውሮፕላን መንደርደሪያዎችና ዋና ቢሮዎች ላይ ከፍተኛ ጉዳት ማድረሳቸው የኢራን የዜና አውታሮች በስፋት ዘግበዋል። ምንም እንኳን የእስራኤል የአየር መከላከያ ስርዓት አይረንዶም እነዚህ ሚሳይሎችን ለመከላከል ሌሊቱ ሙሉ ከፍተኛ ጥረት ሲያደርግ ቢታይም በርካታ ሚሳይሎች ኢላማቸውን መምታታቸውና ጉዳት ማድረሳቸው ተነግረዋል። ይህ ሃይፐርሶኒክ ሚሳይል ጥቃት ከመጀመሩ ከጥቂት ደቂቃዎች አስቀድሞ የኢራኑ የበላይ መንፈሳዊ መሪ አያቶላ አሊ ሃሚኒ በማህበራዊ ትስስር ገጻቸው ላይ ጦርነቱ አሁን ገና ተጀመረ የሚል አጭርና ትርጉም ያለው መልእክት ማስተላለፋቸው የኢራንን የአሁን ጥቃት ቁርጠኝነትና የጦርነቱን መባባስ የሚያመለክት ተደርጎ ተወስዷል። ይህ መግለጫ ከወጣ ብዙም ሳይቆይ የፋታ አንድ ሚሳይሎች ወደ ተለያዩ የእስራኤል ከተሞች መወንጨፍ መጀመራቸውን መረጃዎች ይጠቁማሉ። በሌላ በኩል እስራኤልም ለኢራን ጥቃት የአጸፋ ምላሽ ከመስጠቱ ወደኋላ አላለችም። የእስራኤል አየር ኃይል የኢራን ዋና ከተማ ቴህራንን ጨምሮ በተለያዩ የኢራን ከተሞች ላይ የአየር ድብደባ ማድረጉን የተለያዩ ምንጮች ዘግበዋል በእነዚህ ጥቃቶች የተለያዩ የኢራን ተቋማት መውደማቸው የተነገረ ሲሆን የደረሰውን ጉዳት መጠን በትክክል ለማወቅ ግን በእስራኤል በኩል በተጣለው ጥብቅ ወታደራዊ መረጃ ቁጥጥር ምክንያት አስቸጋሪ ሆኗል የሮይተርስ የዜና ምንጭ እንዳመለከተው በተለይም በትሄራን ዋና ከተማዋ በስተ ምዕራብ በምትገኘው ቀራጃ በተባለችው ከተማ ከፍተኛ የፈንዳታ ድምጾች ሌሊቱን ሲሰሙ አድረዋል። የቴህራን ነዋሪዎች ከከተማዋ ለመሸሽ ጥረት ሲያደርጉ እንደታዩ መረጃዎች ያመለክታሉ። ይህ ሁሉ ሲሆን ቀደም ሲል እንደተገለጸው የኢራን መንግስት ቴሌቪዥን በቀጥታ ስርጭት ላይ ያለ ጥቃት ደርሶበታል። የአልጀዚራ ዘገባ እንደሚያሳየው የቴሌቪዥን ጣቢያው ህንፃ በቀጥታ ኢላማ ሲደረግ የዜና አቅራቢዋ በድንጋጤ ስርጭቱን አቋርጣለችም። ይህም በዜና ማሰራጫ ተቋም ላይ ያነጣጠረ ጥቃት የሁለቱ ሀገራት ፍጥጫ ምን ያህል እንደከረረና የጦርነቱ ባህሪም እየተለወጠ መምጣቱን አመላካች ነው። በአሁኑ ወቅት ከወታደራዊ ፍልሚያ ጎን ለጎን ሌላ ያለ አስጨራሽ ጦርነት እየተካሄደ ይገኛል። ይኸውም የመረጃና የፕሮፓጋንዳ ጦርነት ነው። ሁለቱም ሀገራት የየራሳቸውን ትርክት ለማጠናከር ና የህዝባቸውን እንዲሁም የዓለም አቀፉ ማህበረሰብ አስተሳሰብ ለመቀየር ሲሉ መገናኛ ብዙሃኖችን በስፋት እየጠቀሙ ይገኛሉ። በግጭቱ ስድስተኛ ቀን ላይ ኢራን ፋታዋን የተሰኘውን እጅግ ከባድና ኤፈርሶኒክ ሚሳይሏን ወደ እስራኤል ማስወንጭፏን የኢራን እስላማዊ አብዮታዊ ጠባቂ ኮር አይአርጂሲ ያስታውቋል። ይህ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው እንደ ኤሮፓያኖቹ አቆጣጠር በ2023 ዓ ም ሲሆን ስያሜውም የተሰጠው በኢራን የበላይ መሪ አያቶላ አሊ ሐሚን እንደሆነ ይታወቃል። ምንም እንኳን ኢራን እንደ ኤሮፓያኑ አቆጣጠር በጥቅምት አንድ 2024 በእስራኤል ላይ በፈጸመችው ጥቃት በርካታ የፋታ አንድ ሚሳይሎችን መጠቀሟ ቢታወስም፣ አሁን ባለፈው አርብ ከተቀሰቀሰው ግጭት ወዲህ ይህን ሚሳይል ስትጠቀም የመጀመሪያ መሆኑ ተገልጿል። የእስራኤል ከፊል መንግስታዊ የዜና ወኪል የሆነው መሄርና በመንግስት የሚተዳደረው ፕሬስ ቲቪ ይህንን የሚሳኤል ጥቃት በስፋት ዘግቦታል። የኢራን ሚዲያዎች ይህንን የመሰለ ዘመናዊ ሚሳኤል መጠቀም መጀመሯ የጦርነቱን አቅጣጫ ከበድ ወዳለ ደረጃ ማምራቱን እንደሚያመለክት ሲገልጹ፣ የእስራኤል የአየር መከላከያ ስርዓት የአይረንዶምንም አቅም ጥያቄ ውስጥ እየጣሉ ይገኛሉ። የኢራን መገናኛ ብዙን ባወጣቸው ዘገባዎች የእስራኤል አይረንዶም የአየር መከላከያ ስርዓት አቅሙ ውስን መሆኑንና በቅርቡ ከኢራን በተሰነዘሩ መጠነ ሰፊ ሚሳኤል ጥቃቶች ሳቢያ የሚሳኤል ክምችቱ በከፍተኛ ፍጥነት እየተመናመነ መሆኑን እየገለጹ ነው አንዳንድ ሚዲያዎች ከዚህም አልፈው የእስራኤል አየር መከላከያ ስርዓት ከዚህ በኋላ ቢበዛ ለአንድ ሳምንት ብቻ ሊያገለግል እንደሚችል የሚጠቁሙ ግምቶችን እያሰራጩ ይገኛሉ። ይህንን ዘገባቸውን እስራኤል በክልሉ ካጋጠማት ከፍተኛ ወታደራዊ ፈተና አንዱ ነው በማለት ያቀርቡታል። ተቃራኒው የእስራኤል መገናኛ ብዙሃን የኢራን ዘገባዎችን ሐሰት ነው ሲሉ ያስተባብላሉ። እነሱ እንደሚሉት የኢራን የጦር መሳሪያ ክምችት በከፍተኛ ሁኔታ የተመናመነ ሲሆን ሳምንት ላልበለጠ ጊዜ የሚያገለግላት የባሪስቲክ ሚሳኤል ብቻ በእጇ ላይ እንደሚገኝ ይናገራሉ። በዚህ የሚዲያ ጦርነት ጋር በተያያዘ ኢራን ዜጎቿ በፌስቡክ እና ኢንስታግራም ባለቤትነት ስር የሚገኘው ዋትሳፕ የተባለውን የመልእክት መላላኪያ መተግበሪያ ከስልኮቻቸው በፍጥነት እንዲሰረዙ ጥሪ ያቀርባለች። ኢራን ይህንን ጥሪ ያቀረበችው የዋትሳፕ እናት ኩባንያ የሆነው ሜታ ከመተግበሪያው የሚገኘውን የተጠቃሚዎች መረጃ ለእስራኤል የስለላ ተቋማት ያካፍላል በሚል ክስ ነው። ሜታ በበኩሉ ይህንን የኢራን ወንጀል ሐሰተኛ ሲል አስተባብሏል። ኩባንያው በዋትሳፕ የሚላላኩ መልእክቶች ሙሉ በሙሉ ኤንድ ቱኤንድ ኢንክሪፕትድ ወይም ከመጀመሪያው እስከ መጨረሻው ድረስ የተቆለፉ መሆናቸውን፣ ላኪውና ተቀባዩ ካልሆኑ በስተቀር ማንም ሶስተኛ ወገን ሊያገኛቸው እንደማይችል ገልጸዋል። ይህ የዋትሳፕ ውዝግብ የሁለቱን ሀገራት ፍጥጫ ከወታደራዊ ዘርፍ አልፎ ወደ ሳይበር እና የመረጃ ጦርነት መስፋፋቱን በግልጽ ያመላክታል። የሁለቱ ሀገራት የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት የተለያዩ የፖለቲካ ተንታኞችና ዓለም አቀፍ ግንኙነት ባለሙያዎች የሁኔታውን አሳስቢነትና ሊያስከትል የሚችለውን ሰፊ ቀጠናዊ ቀውስ ለማስመልከት አስተያየታቸውን እየሰጡ ይገኛሉ። ከነዚህም መካከል የቀድሞ የእስራኤል ባለስልጣን በአሁኑ ወቅት በኮሎምቢያ ዩኒቨርሲቲ የዓለም አቀፍ ኢንጂነር ፖሊሲ ከፍተኛ ተመራማሪ የሆኑት ሪቻርድ ነፊዩ ይገኙበታል። የጦርነቱ ባህሪና የሚሳኤሎቹ አውዳሚነት ከግምት ውስጥ ሲገባ የንጹሐን ዜጎች ህይወትና ንብረት አደጋ ላይ መውደቁ የማይቀር ነው። በተለይም እንደ ቴህራን እና ቴል አቪቭ ባሉ በህዝብ የተጨናነቁ ከተሞች አቅራቢያ የሚፈጸሙ ጥቃቶች የሲቪል ሰለባዎች ቁጥርን ሊጨምሩ እንደሚችሉ ስጋትም አለ። በጦርነት ወቅት የሚወጡ መረጃዎችን ትክክለኛነት ለማረጋገጥ ሌላኛው ፈተና ነው። ይህም የመረጃ እጥረትና የተዛቡ ዘገባዎች መስፋፋት የሁኔታውን ትክክለኛ ገጽታ ለመርዳትና ተገቢውን ምላሽ ለመስጠት እንቅፋት ይፈጥራሉ። የዚሁ ጥረት ወደፊት አቅጣጫ ምን ሊሆን እንደሚችል መተንበይ አስቸጋሪ ቢሆንም ይህም ከተከሰተ ሌሎች የመካከለኛ ምስራቅ ሀገራትና የዓለም ሀያላ መንግስታት በግጭቱ ውስጥ ሊገቡ ስለሚችሉ የሚያስከትለው ውድመትና ሰብአዊ ቀውስ እጅግ ይከፋ ይሆናል። ሌላኛው አማራጭ ደግሞ በዓለም አቀፉ ማህበረሰብ ግፊት ወይም በሁለቱ ሀገራት ውስጣዊ የፖለቲካ ለውጥ ምክንያት ዲፕሎማሲያዊ ጥረቶች ተጠናክረው ወደ ድርድር ስምምነት መምጣት ነው። ይህ አማራጭ ብዙዎች የሚመኙት ቢሆንም አሁን ባለው የጠላትነት ደረጃና የኒውክሌር ስጋት ምክንያት በቀላሉ የሚሳካ አይመስልም። በአጠቃላይ የኢራንና እስራኤል ፍጥጫ በመካከለኛው ምስራቅ ሰላምና መረጋጋት ላይ የደቀነው ስጋት እጅጉን ከፍተኛ ነው። የዓለም አቀፉ ማህበረሰብ ይህንኑ ይህንን ውጥረት ለማብረድና ሁለቱንም ወገኖች ወደ ድርድር ለማምጣት ከፍተኛ ጫና ማድረግ ይኖርበታል። አለበለዚያ የዛሬው የአየር ላይ ጥቃት ወደ ከፋና ወደ ሰፊ ጦርነት ማዕበል ሊያመራ የሚችልበት የማስጠንቀቂያ ደወል እየተደወለ ይገኛል። ለዛሬ በዚያ በቃን በቸር ቆዩልን።